እፎይ አልታሰርም። እፎይ ማንም አላሰሩም። በክስ የምትመሰርቱበት ሐቅ የላችሁ። እንደ አጠቃላይ መረጃውን ጠቅለል ያሉትን ነገሮች ግን እያደረሰን በየቀኑ እንቀጥላለን ከትናንት እስከ ዛሬ ባለፉት ሀያ አራት ሰዓት ውስጥ እነ እፎ የወንድሞቻችን ፍጹም ደህና ናቸው። ሀይ ሰላም፣ እንዴት ናችሁ? ለዛሬ እስቲ ሰሞኑን አቧራ እያጨሱ ላሉ ሰዎች ምላሽ ሆን ዘንድ ከእውቀት ጉድለት የተነሳ ስለሆነ ዛሬ ማለትም ጁሙዓ በሻሸመኔ ከተማ ሊድስታር የተባለ ትምህርት ቤት አንድ አስተማሪ ከተማሪዎች ላይ ቁርኣንን ቀምቶ መወርወሩ ተሰምቷል። በአሁኑ ሰዓት እየተፈለገ ነው ነገር ግን ሰላም ሰላም፣ ጤና ይስጥልኝ ወድና የተከበራችሁ የኒቆሃን ሚዲያ ቢሰዎች እንደምን አላችሁ፣ እንደምን ስቆያችሁን? ያለው እግዚአብሔር ይመስገን፣ ባያላችሁ፣ በሰላም ክርስቶስ ብዛለኝ። በድጋሚ በአዳዲስ መረጃዎች ተመልሼ መጥቻለሁ። ወንድማችን እፎይ እንግዲህ ሰሞኑን ታስሯል እያሉ ብዙ መረጃዎች ወጥተዋል። ወንድማችን እፎይ አልታሰረም፣ በዚህ ሰዓት ድምፁን አሰምቷል ማለት ነው። እንግዲህ በዛሬው ቪዲዮ ላይ ትንሽ ሰፋ ያሉ ነገሮች አሳያችኋለሁ። ቪዲዮውን በስነስርዓት በማየት በጥሞና በማዳመጥ ሀሳባችሁ እንዱ እንደተለመደው ኮመንት ላይ የምታስቀምጡልኝ ይሆናል። ብዙ ወሬ አላብዛባችሁ፣ ቀጥታ ወዳለው መረጃ ውስዳችኋለሁ። ሁላችሁም ይህን ቪዲዮ ላይክና ሼር በማድረግ ጀምሩት። ቀጥታ ወደ ቪዲዮ እንዳለን እፎይ አልታሰረም። እፎይ ማንም አላሰረውም። በክስ የምትመሰርቱበት ሀቅ የላችሁ። ማህበራዊ ሚዲያ ላይ ደጋግሜ እያየሁት ነው። ታሰረ ዝዋይ፣ ታሰረ ድሬዳዋ፣ ታሰረ ጅማ፣ ታሰረ እዚህ ቦታ እያላችሁ እንግዲህ ታስሯል ታስሯል ታስሯል የሚሉ ግለሰቦች ይሄው ወንድማችን እፎይ አለ ማለት ነው። እስኪ ተመልሶ መጥቷል፣ ምን እንደሚል ሰምተን ነው እንመለስ። ሀይ ሰላም፣ እንዴት ናችሁ? ለዛሬ እስኪ ሰሞኑን አቧራ እያጨሱ ላሉ ሰዎች ምላሽ ሆን ዘንድ ከእውቀት ጉድለት የተነሳ ስለሆነ ልክ እኔ ሙስሊሞችን እንደምጠላ አድርገው ለሚያራግቡ አክቹዋሊ የጓደኞቼ ሙስሊም ናቸው። አጽንኦት ሰጥቼ ምላሽ የሰጠሁበት ለጽንፈኞች ነው። ጽንፈኞች አሁንም ተመሳሳይ አቋም ነው ያለኝ ለጽንፈኞች ማለት ነው። ነገር ግን የሆነ ነገር ማለት ፈለግኩኝ። በሴጣን ላይ ሴጣን በሶስት ሃይማኖቶች ላይ እንመልከት እስቲ፣ በክርስትና በዋቄፈናና በእስልምና በሦስቱም አስተምረቶች ላይ የሴጣን አስተምሮ ይለያያል። ይህንን ካለማወቅ የተነሳ ይመስለኛል። በክርስትና ሴጣን አለ ሴጣን አለ፣ ዊች እዝ የተጣለ መልአክ ነው። እንደ መልአክ ተፈጥሮ፣ ነገር ግን አሳሽ የሆነ ነፍሰ ገዳይ የሆነ ዮሐንስ ወንጌል ምራፍ 8 ቁጥር 44 ላይ እንደሚናገረው ሐሰተኛ የሆነ እንደገና ደግሞ ወንጀል የሚሰራ ወንጀል የሚያሰራ ነው። ይሄ ሴጣን የተጣለ ነውና ምንም በክርስቲያኖች ላይ ኃይል ብርታት የለውም። ማርቆስ 16 ቁጥር 17 ላይ መጽሐፍ ቅዱስ እንደሚናገረው ማለት ነው ያመኑት ሴጣንን ማስወጣት ማባረር ይችላሉ። እንደገና ደግሞ ዘውልቅ 23 23 ላይ ሴጣን አይምን፣ መተት፣ ድግምት፣ ሟርት በክርስትና ላይ ወይንም በአማኞች ላይ ምንም ነገር ኃይል እንደሌለው መጽሐፍ ቅዱስ ይናገራል። ወደ ዋቄ ፈና ስንመጣ ደግሞ ሴጣን የሚባል ነገር የለም አይታመንም ሴጣን የፈጣሪ ተቃራኒ ነው ተብሎ ስለሚታመን ፈጣሪ ደግሞ በፍጹም ተቃራኒ የሆነ ነገር ሊኖረው አይችልም፣ ያጠፈዋል ተብሎ ነው የሚታመነው። በዋቂ ፈና እምነት ውስጥ ሴጣን የለም። ስለዚህ ድግምት ሟርት፣ ምናምን ሴጣን ምናምን ጂኒ ገለመሌ ወለመሌ መሌ ምናምን ብትል በዋቂ ፈና እምነት ውስጥ አይሰራም የለም። በእስልምና ውስጥ ስንመጣ ደግሞ ሴጣን የተለያየ አስተምሮ አለ። ለምሳሌ ጂኒዎች አምነው ወለሻዳ ተቀብለው ሙስሊም ሊሆኑ ይችላሉ። በክርስትና ውስጥ ግን እንደዛ የለም። በእስልምና ውስጥ ጂኒ ወንድሜ እህቴ ልትል ትችላለህ። በእስልምና ውስጥ ሴጣን ጾታ አለው። በክርስትና ውስጥ ግን ሴጣን መንፈስ ነው እንጂ ጾታ የለው። በእስልምና ውስጥ ሴጣን ጆሮ ውስጥ ሽንቱ ሊሸና ይችላል። በክርስትና ውስጥ ግን እንደዛ አይነት አስተምሮ የለም። በእስልምና ውስጥ ሴጣን አፍንጫ ውስጥ ሊያድር ይችላል። በክርስትና ውስጥ እንደዛ አይነት አስተምረው የለም። ዋናው ግን ልዩነታችን ምንድን ነው? በእስልምና ውስጥ ሰው ሁሉ ሴጣን አለበት ተብሎ የሚታመነው ዘ ኤክሴፕሽንቱ ማርያምና ኢሳ። በስልምና ውስጥ ከማርያምና ከኢሳ በቀር ሁሉም ሰው ሴጣን ነክቶታል ተብሎ ይታመናል። ይህም ሳይህ አልቡሃሪ 3286 ቡክ ነምበር 59 ሀዲስ 95 ላይ ተዘግቧል። ብዙ አዲሶች አሉ፣ በዚህ ጉዳይ ላይ እንደዚህ የሚያወሩ ማለት ነው። ስለዚህ በእስልምና ሁሉም ሰው ሴጣን አብሮት ይወለዳል፣ አብሮት የሚኖር ነው። ይህ ከሆነ ታዲያ መተት አደረግክብኝ፣ ሴጣን አሰርተህብኝ፣ እየጣለኝ ነው፣ እየታመምኩ ነው ምናምን የሚለው አስተምሮ በእስልምና ላይ ፈጽሞ ሊሰራ አይችልም። ለምን? አስቀድሞውኑ ሴጣን በውስጣቸው በደም ሥራቸው ውስጥ እንደሚዞር ነቢያቸው ተናግሯል። ይሄ ከሆነ ካደ ሴጣን አደረክብኝ የሚለው አስተምሮ ስህተት ይሆናል ማለት ነው። ምክንያቱም ይሄ አስተምሮ ወይን ስህተት ነው ወይንም ደግሞ መቀበል አለባችሁ። ምክንያቱም በደም ስራችሁ ውስጥ ደም እንደሚዟዟረው ሁሉ ሴጣን ይዟዟራል አለ ከተባለ ሴጣን አደረክብኝ ልትለኝ አትችልም። አስቀድሞኑ ያለን ነገር እኔ ላደርግብህ አልችልም ማለት ነው። ስለዚህ ከዚህ አንጻር ነው ይሄን አስተምሯችሁን ጠንቀቃችሁ ካወቃችሁ ብዙ የሚያስደነፋ ነገር አይደለም። ልዩነታችን እንደ ውበታችን ተቀብለ ነው ልንከባበር ይገባል። በማስፈራራ ጉዳይ ከሆነ አክቹዋሊ እኔ የምፈራ አይነት ሰው አይደለሁም። አረብ ያለች ሴትን እንደምታስፈራራ እኔ ልታስፈራራኝ አይችልም። ቱዘፋክት ለመናገር ጓደኞች ኔ ሙስሊም ናቸው። ስለዚህ ይህንን ልዩነት አምነህ ልትቀበለው ይገባል። አስቀድሞውኑ ሴጣን ካለብህ ሴጣን አደረግክብኝ ብለ የክርስቲያኖችን ቤት ማፍረስ፣ ቤተክርስቲያን ማፍረስ እንደገና ደግሞ ለማሸማቀቅ መሞከር አያስሄድም። እስከ መጨረሻ ድረስ እኔም አልፋታም ማለት ነው እንደዚህ ምትል ከሆነ ወንድማችን፣ እንፎ እግዚአብሔር ጠብቅ በሉት ሁላችሁም። እግዚአብሔር ጠብቅልን፣ እግዚአብሔር ጠብቅ ማለት ወዳለኝ። እንግዲህ አንድ ተጨማሪ ቪዲዮ ስለ እሸቱን ስማና ሰልፉን የምንዳስስ ይሆናል። ምን አስመልክቶ ነው የሚለውን ኮሜዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን፣ እንወዳለን። እግዚአብሔር አምላክ ጸጋውን ያብዛለን። በነገራችን ላይ ሰሞኑን የተናገርከው አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። አንደኛ በየትኛውም መንገድ በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎችም በመሳደብ የምንሰብከው እግዚአብሔር የለንም ብለሃል። እውነት ነው፣ ትክክል ነው፣ ምንም ጥያቄ የለውም። ግን ጥያቄው ምንድነው እዚህ ጋር ማን ነው በስድብ እግዚአብሔር ለመስበክ የሞከረው ወይም ደግሞ በመሳደብ እግዚአብሔር ሊያቆም የሞከረው ማን ነው ነው ማንም የለም። ቤተክርስቲያን የቆመችው በከበረ የደም ዋጋ ነው የቆመችው። ይህንን ልንረዳ ይገባል። ሁለተኛ ነገር ደግሞ ተራ ቲክታከሮች ብላ ያልካቸው ተራ ቲክታከሮች ብላ ያልካቸው እነዚህ ቤተክርስቲያን ያላከቻቸው እንዲያስተምሩ ያልተላኩ ምናምን ብላ ያልካቸው ብዙዎች ነፍሳቸው ከመናወፅ ብዙዎች ወደ ስህተት ጎዳና ከመሄድ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 እንዲያይደገው እናንተ ደግሞ እንድታሳዩት ደግሞ እኔ ደግሞ እጠይቃችኋለሁ። ሲቀጥል ለሙስሊሞች ደግሞ አንድ መልእክት አለኝ። አንድ ቦታም ላይ እፎይ የተሳደበበት ቦታ ወይም እፎይ እንደው ያለ አግባብ እንዲተናግሩ ብላችሁ ብትሉት ካለ በማስረጃ አሳዩን፣ እኛ ደግሞ እንላቸዋለን። አንድም ቦታ ላይ ያለ ማስረጃ ያወራው ነገር የለም። ስለዚህ የምትከሱት ክሳችሁ ልክ ሊሆን አይችልም ማለት ነው። ያለ ማስረጃ ያወራበት ቦታ ላይ ካለ አምጡና አሳዩን፣ እኛም ደግሞ እኛ ደግሞ እሱ እንወቅሰዋለን ማለት ነው። ለምን ትክክል ስላልሆነ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 እናንተ ግን ስንት ኮሌጅ እንዳላችሁ እና አናውቅም እንዴ? ስንት መጽሐፍት እንጻፋችሁ አናቅም? መጽሐፍቶቻችሁ መመልከት እንችላለን። ስለዚህ እውነት ለመናገር እንደዚህ ነገሮችን ጀምራችሁ እና እናንተ ኡስታዞቻችሁ ናችሁ እኮ ክርስቶስን እንደዚህ ያዋረዳችሁ። ትመስሏችሁ ለማዋረድ የዚህን ያክል ርቀት ሄዳችሁት እናንተ ነበራችሁ። ስለዚህ በማስረጃ አውጡ አሳዩ፣ ያን ሰዓት ላይ እንዋቀሳለን። ኦኬ፣ ይሄ በሌለበት ሲቀጥል ደግሞ እንደጎ ወንደሚሸቱ ነገሩን ባልተረዳህበት ባልገባህ ባላወቅከው ነገር ላይ መታሳብ አስተያየት ሰጥታለህና ንግግርህን ደግመህ ብታጤ ነው ደስ ይለኛል። ሁላችሁም ሼር ሪፖስት። በአደባባይ ሞት ሲታወጅብን የት ነበር? ከእኔ ሞት የተፈረደብኝ እፎይ ነኝ። ከሰሞኑ ጉዳይ ቪዲዮ ስንሰራ እኛ ከሙስሊሞች ጋር መጣላት አንፈልግም፣ ማታያ ይዙን ትሉን አላችሁ። ማንም ተጣላ ያለ የለም። ነገር ግን እኛ ላይ የሞት ሲታወጅብን ሊገሉን ሲመጡ ቆመን የምናይ አይነት ሰዎች አይደለንም። አንዳንድ ኦርቶዶክስኖች መናገር ካልቻላችሁ ዝም በሉ። ይሄ ወንድማችን ከኢብራሂም ጋር 17 ዓመት ኖር ያለ ለምን መቶ ዓመት አይኖርም? ከፈለገ ነገር ግን ሊገሉን በሃይማኖታችን ምክንያት ሊያሰቃዩ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 ግባና ዲቤት አድርግ። በቃ የሆነ መንፈሳዊ ርዕስ አንሳና ተወያይ። የዛኔ ታከብራቸዋለህ በሚገባ ነው ታከብራቸው። ስለዚህ እናከብራቸዋለን እግዚአብሔር ይመስገን። ወንድሞቻችን እንግዲህ በደዛ አይነት መልኩ እየወጡ ስለ እሸቱ ስለተነጋገሩ ንግግር ስብታቸውን አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪነን ተከራካሪነን አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። እንግዲህ ወንድማችን እንዳለው ነው። ስለዚህ

እንግዲህ እንዳያችሁት ነው፣ ሰልፉን በእንደዚህ አይነት መልኩ አሰምተዋል ማለት ነው። በሻሸመኔ ነው እየተካሄደ ያለው። እስኪ ይህ ሰልፍ ለምንድነው የተካሄደው የሚለውን ከዛው ከነሱ ነው ሲሆነ ወንድማችን እንስማና እንመለስና፣ አንድ ጥያቄ ያለኝ ያን ጥያቄ ይህን ቪዲዮ የሚታዩ ካላችሁ ልትመልሱልኝ ትችላላችሁ ብያስባለሁኝ። ወደ ልጁ ኔራልና ዛሬ ማለትም ጁሙዓ በሻሸመኔ ከተማ ሊድስታር የተባለ ትምህርት ቤት አንድ አስተማሪ ከተማሪዎች ላይ ቁርአንን ቀምቶ መወርወሩ ተሰምቷል። በአሁኑ ሰዓት እየተፈለገ ነው። ነገር ግን የትምህርት ቤቱ ዳይሬክተር በቁጥጥር ስር መዋሉ ተገልጿል። ስለዚህ ይህን ግለሰብ ይህን ድርጊት የፈጸመውን ግለሰብ ያያችሁ ቶሎ ብላችሁ ለህግ በመጠቆም እርምጃ እንዲወሰድ ማድረግ መቻል አለባችሁ። ነገር ግን ሳላደንቅ ማለፍ የማልፈልገው ነገር የሻሸመኔ ሙስሊም ተማሪዎች ወጣቶች ሪጃል መሆናችሁን አስመስ ያመስክራችኋል ለዲናችሁ ምን እንደምታረጉ፣ ማንንም እንደማታዳምጡ አሳይታችሁናል። አላህ ይጠብቃችሁ። ይህም ግለሰብ ለህግ ቀርቦ ኢንሻአላህ ፍርዱን ያገኛል። ረመዳናችንን በሰላም የምንጾምበት ጊዜ ይሆናል። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ይህ ነገር ሊፈጠር የቻለበትን ምክንያት ሰምታችሁታል ማለት ነው። የኔ ጥያቄ ደግሞ ዋነኛ ጥያቄ ከመቼ ጀምሮ ነው ወደ ትምህርት ቤት እንደዚህ ያሉ ነገሮች ሊገቡ የቻሉት? ትምህርት ቤት ከሃይማኖት ውጭ የሆኑትን እውቀት የምናገኝበት እንደሆነ ይታወቃል። የትኛው ሕገ መንግስት ላይ ነው የተጻፈው? ሲቀጥል ደግሞ ጥፋቱ ሁለቱም ጋር ነው ያለው። እሷም ይዛ መግባት የለባትም ነበር እሱም ያንን ነገር ካየ በኋላ መወርወር የለበትም። ስለዚህ የተጓደለ ነገር እዚህ ጋር እንዲሰራ አይቻልም። ጽንፈኝነት ቢቀር ይሻላል። የሚያዛልቀን ሰላም ነው። ሰላም ለሀገራችን፣ ሰላም ለኢትዮጵያ። አስቡበት ማለት ነው።